ጸሎትና ስርዓቱ አዘጋጅ ላይ ከወንጌል በእደ ማርያም ይትባረክ፣ የአዲስ አበባ ሀገረ ስብከት ትምህርት ስርጭት ኃላፊ ጸሎት ቃሉ ከአረማይክ ጸሎታ ከሚለው የተወሰደ ሲሆን በግዕዝም ጸለየ ለመነ ተብሎ የሚተረጎም ግስ ነው። ጸሎት ማለት ምስጋና ማለት ነው። ይትቀደስ ስምከ ስምህ ይቀደስ እንዴ ጸሎት ልመና ነው ሲሳየነ ዘለለ ዕለትነ ሀበነ ዮም የዕለት ምግባችንን ዛሬ ሰጠን ሲል ይታያል እንዲሁም ፍትሐ ነገሥት አንቀጽ 14 ላይ እንደተቀመጠው ጸሎት ሰው ከእግዚአብሔር ጋር የሚነጋገርበት ነው እንዴት እንጸልይ ጸሎታችን እንዴትና በምን አይነት መንገድ ማከናወን እንዳለብን ቅዱሳት መጻሕፍት በዝርዝር ያስተምራሉ በዚህ መሠረት አንደኛ በፍጹም እምነት መጸለይ ይገባል። በፍጹም እምነት የምንጸልየውን ጸሎት እግዚአብሔር ይቀበለዋል። እየተጠራጠርን የምንጸልየውን ጸሎት ግን እግዚአብሔር አይቀበለውም። ጥርጥር ትልቅ የሰው የባላጋራ ጠላት ነው። ጥርጥርን ማስወገድ ያስፈልጋል። በቅዱስ ማቴዎስ ወንጌል በምዕራፍ 21 ቁጥር 22 ላይ እንደተጻፈው አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ በማለት ጌታችን አስተምሮናል። በቅል ልቡና በንጹሕ ልብ መጸለይ ይገባል። በቅል ልቡና በንጹሕ ልብ የምንጸልየውን ጸሎት እግዚአብሔር ይቀበለዋል። ልባችንን የቂም በቀልና የክፋት ምሽግ አድርገን የምንጸልየውን ጸሎት ግን እግዚአብሔር አይቀበለውም። አበው በመጽሐፈ መነኮሳት እንዳስተማሩት ጸሎቱ ለመስተቀይም ከመዘር ዘወድቀ ማይክል አስዋክ የቂመኛ ሰው ጸሎት በሾህ መካከል እንደወደቀ ዘር ነው እንዳሉ ሐሳባችንን ሰብስበን አንድ ልብ በመሆን መጸለይ ይገባናል። ቅዱሳን አባቶቻችን ሐዋርያት የጳራቅሊጦስ ዕለት አንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ወርዶላቸዋል፤ የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4። በመፍራት ማለትም ንስሐ በመግባት ከልብ በመጸጸት መጸለይ ይገባል። ነቢዩ ሕዝቅያስ በመፍራትና ከልብ በመጸጸት ስለጸለየ በእድሜው ላይ 15 ዓመት ተጨምሮለታል፤ ሁለተኛ ነገሥት ምዕራፍ ሃያ ቁጥር 1 እስከ 6 ትንሳኤ ኢሳይያስ ምዕራፍ 38 ከ1 እስከ 5። በጸሎት ጊዜ ቀጥ ብሎ መቆም እንደሚያስፈልግም ሥርዓት ተሠርቷል። በጽባህ እቀውም ቅድሜከ ወአስተርኢ ለከ፣ በማለዳ በፊትህ እቆማለሁ እታይሃለሁም፣ መዝሙር 5 ቁጥር 3 ላይ ቅዱስ ዳዊት እንደዘመረው፣ ፊትን ወደ ምሥራቅ መልሶ መጸለይ ይገባል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዳግም ምጻቱ ጊዜ ይገለጽ ዘንድ የተነገረለት ነውና፣ ፊትን ወደ ምሥራቅ መልሶ መጸለይ የትንሣኤው ምስክርነት የመንግሥተ ሰማያት ዜጋዎች መሆናችንን ማመላከቻ ነው። ፍትሐ ነገሥት አንቀጽ 14 በጸሎት ጊዜ መስገድ ይገባል። ይኸውም ጸሎቱን ስንጀምርና ስንጨርስ፣ እንዲሁም በጸሎት ጊዜ ስግደትን ከሚያነሳ አንቀጽ ስንደርስ መስገድ ይገባል። ፍትሐ ነገሥት አንቀጽ 14 ጸሎት ስንጀምር፣ በትምህርተ መስቀል፣ በመስቀል ምልክት ማማተብ ይገባናል። ስናማትብም ከላይ ወደ ታች ከግራ ወደ ቀኝ ነው። ይህም ምሳሌ አለው። ከላይ ወደ ታች የምናማተብበት ምክንያት የሰላም አምላክ መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማየ ሰማያት የመውረዱ ምሳሌ ነው። ከግራ ወደ ቀኝ የምናማትብበት ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለኛ ሞቶ ከሞት ወደ ሕይወት ከሐሳር ወደ ክብር ከሲኦል ወደ ገነት የመመለሱ ምሳሌ ነው። በቀኝ ገነት በግራ ሲኦል ይመሰላልና። ፍትሐ ነገሥት አንቀጽ 14 ላይ በመስቀል አምሳሌ የምናማትብባቸው ጊዜያቶችም ጸሎት ስንጀምርና መስቀሉን ከሚያነሳ አንቀጽ ስንደርስ ነው። በፍትሐ ነገሥት አንቀጽ 14 ላይ እንደተቀመጠው ዓይኖችን ወደ ላይ አቅንቶ መጸለይ ይገባል። አምላካችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ባስነሳው ጊዜ ዓይኖችን ወደ ላይ አቅንቶ እንደጸለየ ሁሉ የሚጸልይ ሰው ዓይኖችን ወደ ላይ ማንሳት እንዲገባ ቅዱስ ዮሐንስ በጻፈው ወንጌሉ ላይ በምዕራፍ 11 ቁጥር 41 ላይ ተቀምጦ ይገኛል። አስረኛ ለሌሎችን መጸለይ ይገባል። ለራሳችን ብቻ ሳይሆን ለሀገራችን፣ ለሌሎችን መጸለይ ይገባል። ነቢዩ ኤርሚያስ ለሀገር ሰላም መጸለይ እንደሚገባ በእርሷ ሰላም ሰላም ይሆንላችኋልና ወደ እርሷ ላስማረኳችሁ ሀገር ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ ብሏል ትንቢተ ኤርሚያስ ምዕራፍ 29 ቁጥር 7 ላይ። ታመው በሆስፒታሉ፣ በየቤቱ ለሚገኙ ወገኖቻችን፣ በየማረሚያ ቤቱ ላሉ፣ በአጠቃላይ በተለያዩ ችግር ለሚንገላቱ ሁሉ መጸለይ ይገባል። ከሁሉ በላይ ደግሞ ለሀገር መጸለይ ይገባል። ትድኑም ዘንድ እያንዳንዳችሁ ለሌላው ጸልዩ በማለት ቅዱስ ያዕቆብ በመልእክቱ በምዕራፍ 5 ቁጥር 16 ላይ እንዳስተማረ የጸሎት ጊዜያት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓትና ትውፊት በአንድ ቀን ውስጥ ሰባት የጸሎት ጊዜያት አሉ። ስብዓ ለዕለት ሴባሕኩከ በቀን ሰባት ጊዜ አመሰግናለሁ እንዳለ ቅዱስ ዳዊት። በዚህ መሰረት በቀን ሰባት ጊዜ መጸለይ እንደሚገባ ታዟል። በዚህም መሰረት አንደኛ በነግህ ሰው ከእንቅልፉ ነቅቶ ከመኝታ ተነስቶ ገና ሥራ ሳይጀምር የሚጸልየው ጸሎት ሁለተኛ በሦስት ሰዓት፣ ሦስተኛ በስድስት ሰዓት፣ አራተኛ በዘጠኝ ሰዓት፣ አምስት በዐሥራ አንድ ሰዓት ወይም በሰርክ፣ ስድስተኛ ማታ በመኝታ ጊዜ፣ ሰባተኛ በመንፈቀ ሌሊት ወይም ከሌሊቱ ስድስት ሰዓት ናቸው። ከሰባቱ የጸሎት ጊዜያት መካከል በተለይም የጠዋትና የሰርክ ጸሎት በቤተ ክርስቲያን መሆን እንደሚገባም ታዟል። የሦስት ሰዓትና የሌሎች ጊዜያት ጸሎት ግን በቤትም ቢሆን በሌላ ቦታ ቢጸለይም አይከለከልም። ከነዚህ ጊዜያቶች የአንዱ የመጸለይ ጊዜ ቢደርስና የሚጸልየው ሰው ለመጸለይ በማይቻልበት ቦታ ቢሆን በልቡ የኅሊና ጸሎት ማድረስ እንዲገባው ታዟል። አምላካችን ልዑል እግዚአብሔር ሐሳብ ልቦናችንን እንዲፈጽምልንና እንዲሁም ከልዩ ልዩ ፈተናና መከራ እንዲያድነን ሁል ጊዜ መጸለይ ይገባል። ሰው ፈተና መከራ ሲገጥመው ይጨነቃል፣ እንቅልፍ ያጣል። እንቅልፍ ደግሞ ጭንቀት ይሆናል። ነገር ግን በጭንቀት ምንም የሚገኝ ነገር የለም። ይህንንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ማቴዎስ በጻፈው ወንጌል ምዕራፍ 6 27 ላይ ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው ሲል ተናግሯል። ፈተና መከራ ሲገጥመን ተግተን መጸለይ እንጂ መጨነቅ አይገባ ይህንንም ቅዱስ ጳውሎስ ወደ ፊልጵስዩስ በላከው መልእክቱ በምዕራፍ 4 ቁጥር 6 ላይ በምንም አትጨነቁ ነገር ግን ጸልዩ እያመሰገናችሁም ልመናችሁን ለእግዚአብሔር ግለጡ ሲል ተናግሯል። ይህ ዓለም የፈተና የመከራ ዓለም ነው። እንደውም በዚህ ዓለም ስንኖር ከደስታው ይልቅ የሚያመዝነው ፈተናው እና መከራው ነው። ይህን ደግሞ የምንቋቋመው በጸሎት ከእግዚአብሔር ጋር በመነጋገር ነው። መድኃኒታችን ኢየሱስ ክርስቶስ ተግተን በመጸለይ ከፈተና እንደምንድን ሲገልጽ በቅዱስ ማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ በተቀመጠው ቃል እንዲህ ሲል ተናግሯል ትግሁ ወጸልዩ ከመ ኢትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ትጉና ጸልዩ በማለት አስተምሮናል። አምላካችን ልዑል እግዚአብሔር ከፈተና ከመከራ እንዲያድነን ተግተን በመጸለይ ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን በእመቤታችን በቅድስት ድንግል ማርያም አማላጅነት እንዲሁም በቅዱሳን አማላጅነት ሀገረ ሕይወት መንግሥተ ሰማያት እንድንወርስ ልዑል እግዚአብሔር ወሰን በሌለው ቸርነቱ ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።